አትጨማለኝ እንደዚህ አይነት ስካሎች እና፣ እናማ ገንዘቤን ከፍለሽ ሰውዬ እስክትረከብኝ። እሱ ምን ዛሬ ደግሞ አንተ ልትገለኝ መጣ? ግን አባዬ ትለኛለህ። እኔ መጣው ስላደኝ ነው። ግን አላደንከኝም። ከአቅም የበላ ሆነ ያንተ ቃል። እርሱ እያየ ደጋግመህ ልትገለኝ እንደምትፈልግ ነው የምትናገረ። ግን ምን አድርጌ ማስመሰል ስለነበረብኝ ነው። እንደምገለህ እንጂ እንደማድነህ ቢያቅ ዝም የሚለኝ ይመስላል ቲና ራሱ አሳትቀር ነበር የምትገለኝ። እንዴት አምናዩ እስካሁን በጉዳዩ ላይ ለምን ፖሊስ እንዳልገባት? ካሌብ አባቱን ብሎ ወደ ቤት ለመመለስ አንድ ነገር አስቧል። ቴናን ከአንዱ ክፍል በመዝጋት እንድትለፈልፍ ማድረግ ነበረ። ትሁት ይህንን ነገር ብታደርግ በፍጹም ሊሆን አይችልም። አባዬ ሊለቅ የሚችለው አጋቹ የሚፈልገውን ገንዘብ መስጠት ስትችል ብቻ ነው። ቴና ታገተች ማለት ደግሞ የሚፈለገው ገንዘብ አያገኝም ማለት ነው። በዚህ ምክንያት አባይን እናጠዋለን ካሌብ ተረጋጋ አለችው። ታዲያ በካሌብ ሀሳብ እያልተስማማችው ትሁት ግን በስከ መጨረሻም ታሪክ ሰርታለች። ይህንን የሰማይ ስባሪ የመሰለ ግዙፍ ሰውም ከጀርባው በመምታትም ክፉኛ ጎድተዋለች። የዚህ ሰው መጨረሻስ ምን ሊሆን ይችላል? እንግዲህ አሁን እዛ ቤት የተሰበሰቡ ሶስት አካላት ሆነዋል። ሁሉም የነዳኔ ግሩፕ አንድ ሰው ማጥቃት ምንም ቢሆን አያቅታቸውም። አባባን እጆችና እግሮችን ጠፍረው ከያዙበት ቦታ መልሰው ያንን አጋች የሚያስሩ ከሆነ እጅግ በጣም ትልቅ ጀብድ ይሰራሉ ማለት ነው። ወዲያውኑም ለፖሊስ በማመልከት ምናልባትም ይህ አጋች ዘብጥያ የሚወርድበት አጋጣሚም ይፈጠራል። ነገር ግን በተቃራኒው ሆኖ በዚህ አጋች ቁጥጥር ስር ሶስታቸውም ዋሉ ማለት እጅግ በጣም አደገኛ ነገር ነው። ለማንኛውም ግን በዛሬው ትሁት ያደረገችው ነገር በሚያስገርም ሁኔታ ትልቁን ጀብድ ፈጽማለች። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምን አላችሁ እያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ትሁት ድራማ ክፍል አርባ አንድ ምን አዲስ ነገር ተፈጠረ አብረን የምንከታተል ይሆናል። በዛሬው ክፍል አባባ ከታገቱበት ይወጣሉ የዳኔ። አባባ ወደ ታገተበት መገስገስ ምናልባትም አዲስ ታሪክ ሊከሰት ይችላል የሚል ግምታችን አስቀምጠን ነበር። ሆኖም ዳኒ እንደ ታሰበውም በሚያሳዝን ሁኔታ ብዙ ቦክሶችን አስተናግዷል። በእርግጥ ዳኒ በገታ ላይ እጆችና እግሮቹም ታስረው እንኳና ይህንን እውነት ለመጋፈጥ ወደ ኋላ አላለም። አጋቹም የአባባ ጠላት እንደሆነም ለማስመሰል ሞክሯል። ሆኖም ይህ አጋች ግን በፍጹም ሊያምነው እንኳን አልፈለገም። በፍጹም አላምንህም መጀመሪያ ቲና ትምጣና ጉዳዩን ታረጋግጠልን ካለብለዛ ግን የሚሆን ነገር አይደለም በማለት መረጃዎችን በጥንቃቄ ምስጥራዊ አድርጋ እንድትይዝ ቲናን ማስጠንቀቂያ ቢሰጣትም አሁን እግር በእግር እየተከታተለ ዳኒ ወደዛ ቦታ መከሰቱ ከፍተኛ ጥርጣሬ ዳርጎታል። እኔ ወደዛ ቤት እንደመጣው ሁሉ አሁንም የፖሊስ አካላት ምናልባትም ወደዚህ ቦታ ሊመጡ ይችላሉ። ይህ በመሆኑ የመጀመሪያ ተጠያቂው እኔ ነኝ የምሆነው። ዘብጥያ መውረድ አልፈልግም። ስራዬ እጅግ የሆነ ጥንቃቄ የተሞላበት ነገር ማድረግ እንዳለብኝም ራሴን አሳምናለሁ ይላል። ሆኖም ከቲና ጋር አሁን መስማማትም አቅቷቸዋል። በተለይ ደግሞ በየቀኑ ተጨማሪ ገንዘብ መጠየቁ ቲናን እያማረራት መጥቷል። በእርግጥ ቲና ሌሎች ወዳጆች እንዳሏትም ተመልክተናል። ዛሬ ላይ ላጋችሁ ተጨማሪ ገንዘብ ለመስጠት የጠየቀቻቸው ሰዎችም በሚገባ ይህንን ገንዘብ ሊሰጧችለዋል። ኢትዮጵያ አሁንም አጋቸው የተስማማንባቸው ቀናቶች እየተራዘሙ በመጡ ቁጥር እኔም ሌላ ተጨማሪ ገንዘብ ፈልጋለሁ በማለትም ቴናን እያዋከባት ይገኛል። የአጋቹና የዳኔው ሁኔታም በከፍተኛ ፍጥጫ ላይ ናቸው። ዳኒ ለዚህ አጋች ያለው ነገር ቢኖር ለፍቅረኛዬ ይህንን ሰውዬ ገድዬ ሰርፕራይዝ ማድረግ እፈልጋለሁ የሚል ነገር ነበር። የዘንድሮ ሰርፕራይዞች በጣም የምትገርሙ ናችሁ። ሰው በመግደል ነው እንዴ ፍቅረኛችሁን የምታስደስቱት? በማለትም የቲናን ፍላጎት በደንብ ጠንቅቆ ስለሚያውቅ ነበረ ይህንን የተናገረው። እሱን አንተ አይመለከትም፣ ብቻ እኔ ማድረግ ለምፈልገው ነገር ፍቃደኛ ሁንልኝ በማለት ሰሩ እጆችና እግሮችን እንዲፈታለት በዚህ ምክንያት እየተማፀኖ ነበረ። አጋች ግን በፍጹም ሊራራለት አልቻለም። እንደውም ከወትሮው በተለየ ጨካኝ ሆኖ ነበር የተከሰተው። አንዳንዴም እነዚህ ቦክሶች ለአባባም ተርፈውታል። ታዲያ ቲና ትምጣና ያንተን ማንነት በደንብ ትለይልኝ፣ እዚሁ ከርቸሌ እንደ ተቀመጥክም ትኖራታለህ በማለት አሁንም በዳኔ ላይ ይዛትበት ነበረ። ሆኖም ቲና ወደዛ ክፍል ስትመጣ በጣም ተደናግጣለች። ምክንያቱም መረጃዎቹ እንዳይወጡባት አሁንም ሚስጥራዊ ያድርጋ የአባባን ሁኔታ መጨረስን እንደፈለገችም ነገር ግን ይህ እቅዷ ከሽፎባት ዳንኤል እዛ ቦታ ድረስ በመከታተል አባባ ያለበትን ሁኔታ መመልከት መቻሉ ይህ ለሷ ለአእምሮ ረፍትን አልሰጣትም። ሆኖም ዳኔ እንዴት እዚህ ድረስ ትመጣልህ? ለምንሽ መጣህ? እያለች በጥያቄም እያዋከፈችው ነበረ። እርሱም ያደረግሽውን ነገር ለማድነቅ ስልነው ወደዚህ የተከሰትኩት በማለት ለቲና ይመልስላት እንጂ አባባ ግን በግልጽ እስከሚያስረዳ ድረስ ቦታ እያመቻቸ ነበር። ሆኖም ሁለታቸው ስለ ገንዘቡ ጉዳይ ባለመስማማት ወደ ውጭ በመውጣት እየተጨቃጨቁ ባሉበት ሰዓት፣ እሱ ግን አባዬ እንደምን ሰንብታል እዚህ እንዴት አድርጎ ሲዞክ ሰነበተ በማለት ቀርቦ እየጠየቀው ነበረ። ባባ ግን ዳንኤል እንደ ካደው እና በተደጋጋሚ እኔ ኮ ይህንን ሰው መግደል ነው የምፈልገው ጠላቴ ነው ስለ ያስክሌ በጣም ደስ ብሎኛል በማለት ድለው ነበር እያለ እየደጋገመ የተናገረውን በማውሳትም ይኸው በተደጋጋሚ እኮ ነው ገድለዋሉ እያልክ ስትዝትብኝ የነበረው ይህን ያል ምን ብበድልህ ነው በማለት ነበረ። አባ በዳንኤል ንግግር በጣም አዝኖበት ነበር የመለሱለት። ሆኖም ዳንኤል የግድ ማስመሰል ነበረብኝ ያለበለዛ እኮ እኔም እሞታለሁ እኔ ግን ወደዚህ የመጣወት ላድንህና ነፍስህ ልታደገው ስለፈለግኩኝ ነው በማለት እንግዲህ እዛ መስዋዕትነት እየከፈለ ያለው ለአባባ ህይወት እንደሆነ በግልጽ አስረድቶታል። እንዴት ስላምን እችላለሁ? ብለዋል አባባ። ምክንያቱም በተደጋጋሚ እባክህ ልቀቀኝና ይህንን ሰው የማደርገው ላድርግ እመነኝ፣ ወዳጅህ ነኝ እያለ ሲናገር ስላዳመጡት። እኔም አባባን ለማሳመን ብዙ ነገር ተናግሮ የኋላ ኋላም አባባ ሊያምንላቸው ችሏል። ለካሌብና ለትሁት በቴና አማካኝነት ጉዳዩን እንደሰማና ና ለሁለታቸውም ነገሮችን ተረጋግተው ቆም ብለው ማሰብ እንዳለባቸውና ሁኔታዊ ሆነው አባባ ላይ አላስፈላጊ እርምጃ እንዳይወሰድባቸው ይህንንም በመመካከል ከታሰሩበት ሊያስወጣቸው እንደሚችልም ገልጾላቸዋል። አሁን ላይ ዳንኤልና አባባም በመጨረሻ መተማመን ጀምረዋል። ጋችሁም ከቲና ጋራ ባለመስማማት እንዲሁ ሲጨቃጨቁ ቆይተው ወደ ክፍል በሚመጣበት ሰዓት እባክን ፍታኝ እያለም ዳንኤል ጠይቆታል። ሆኖም በጭራሽ ልፈታ አልችልም እንደውም የምጠይቀውን ገንዘብ እስከምትሰጠኝ ድረስ እዚሁ ትቆያለህ ብሎታል። ታንና ቲና የምትሰጠን ገንዘብ እኛ እንሰጣለን የምትፈልገው ገንዘብ አይደል? በማለት ዳንኤልም እየጠየቀው ነበረ። ሆኖም ይህ አጋች ፍቃደኛ እንዳልሆነም ገልጾላቸዋል። በስከ መጨረሻ ማባባ ተውልጅ ልጅ፣ እኔኮ ሲደክሜን የተውኩት ቫክም ብዬ ለምኛው ነበረ። ከእንግዲህ በኋላ መጨረሻው ማየት ነው በማለት በትግስት እዛው እንደታገቱ መቆየት እንዳለባቸውም ዳንኤልን አስረድተውታል። ዳንኤልም አባዬ ምንም ነገር አታስብ ምንም ሳንሆን ከዚህ ክፍል እንወጣለን የሚል ምላሽ መልሶላቸዋል። አለብም አባቱን የሚያስመልስበትን ነገር አንድ ነገር እያሰበ ነው። ይኸውም ቲናን ወደ ማገቻ ቦታ መውሰድና አባቱን የት እንዳደረሰችውም ማስጨነቅ ነበረ። ሆኖም ትሁት እንደዚህማ ሊሆን አይችልም። እኛ ስሜታዊ ሆነን እሷ ላይ የሆነ ነገር የምንወስን ከሆነ አባዬ እናጣዋለን። ይህ አጋች የሚፈልገው ገንዘብ ነው። ቴና ተያዘች ማለት አጋቹ የሚፈልገውን ገንዘብ ማግኘት አይችልም። እዚህ ምክንያት አባዬን እናጣዋለን የሚል ምላሽም ሰጥተዋለች። እስከ መጨረሻም ካሌብ አይ እኔ የመጣለኝ ይህ ነው በማለት ኪናን ለማገት አንዳንድ እቃዎች ለመግዛት ወደ ሱቅ ሄጃለሁ ብሏትም ተሰናብቷት ወጥቷል። ኪና አሁን ካጋቹ በተጨማሪ ሌላም የማፊያ ቡድን ያላትም ትመስላለች። ሆኖም ለአባባ መታገቻ ገንዘብ አምጪ ሲሏትም፣ እዚህ ሰዎች ስልክ በመደወል የምትፈልገውን ያህል ገንዘብም ተሰጥቷታል። ታዲያ ይህንን ገንዘብ ረስታው ወደ አጋቹ በመሄዷም አጋቹ በጣም ነበር የሰደባት ያመነጫጨቃት። ሆኖም ትሁት የሆነ ቃርስ ተሻል ብላ በምታቀብላት ሰዓት በአባዬ መጥፋት እየተጨናነቀች እንደሆነም ገልጻላት፣ አለች አባዬ ምንም አይሆኑም አታስቤ ትሁት በማለት የተቀበለችውን ገንዘብ ለዚህ ሰው ለመስጠትም ወደ መታገቻ ቦታ እያመራችም ነበረ። ትሁት ወደ ቤት መመለሷን ትታ ቲናን እግር በእግር እየተከታተለች ነበረ። ልክ ዳንኤል እንዳደረገው ማለት ነው። እንግዲህ በድብቅ ከኋላ ከኋላ እየተከተለቻት የሄደችው ትሁት አሁን ቀጥታ ከማገቻ ቦታውም ደርሳለች። ያኔም የታሰሩ እጆችና እግሮችን እንደምንም ታግሎ ሊፈታቸው ይችላል። እስከ መጨረሻም አባባን ፈቶ የነበሩበትን ክፍል ለቀው መሮጥ ሲችሉ፣ ነገር ግን የአጋች ድንገት ደርሶባቸዋል። ምን ተፈተዋለህ? ድሮም የሱ ወገን እንደሆን ካወቅ ነበረ እኔም ተጠራጠር ያለው እያለም፣ ክፉኛ ሁለታቸውንም ጎድቷቸዋል። ዳንኤል ክፉኛ መሬት ላይ ተዘርሯል። አባዬም በቦክስ ተመቶ በሚያሳዝን ሁኔታ ድንጋጤ ላይ ናቸው። ትሁት ከጀርባ ተከስታለች። ትሁትማ ታላቁን ጀብድነ የሰራችው ሆኖም ይህንን ግዙፍ የሆነ ሰውዬ ከጀርባም ደብድበዋለች። ይህ ሰውዬም ድንገት ከነበረበት ወድቆ መሬት ላይ ተዘርሯል። በስከ መጨረሻም እንግዲህ ሶስታቸውም ተባብረው ከዛ ከወንበር ጋር ከርቸሌ ያስገቡታል ብዬ አስባለውኝ። ወዲያውኑም ለፖሊስ በመጥራት ይህንን የማፊያ ቡድን ምናልባትም ሕጋዊ እርምጃ ሊወሰድባቸው ይችላሉ። ቲናም በዚህ ምክንያት በአባባ ትጋለጣለች። ዳኒና ኤደንም ወደ ፍቅራቸው ይመለሳሉ። አሌ በኩልም አባቱን ከታገተበት ቦታ ስለሚያስወጣለት ዳኒን የቅርብ ወዳጁ ያደርገዋል። በሁለታቸው መካከል የተፈጠረው የጸብ ግድግዳም በፍቅር ይሻላል። ዛሬው ትሁት ድራማ ክፍል አርባ እንዲህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ሆንላችሁ። ያልኩኝ ለቻናሌ አዲስ የሆናችሁ ላይክ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።